አራማኑ የለው ክብር ለስሙን መድኃኒዓለም ብቻ። የዘመናት ጥያቄን የሚመልሰው እግዚአብሔር። የተዘራ የተተበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር። እንደ ሰው የነገር ነውን አይደለም። ዝምታን የሚሰማው እግዚአብሔር። በዝምታችሁ ውስጥ ያለውን ጩኸት መድኃኒዓለም ይሰማ። ለብቻችን የምንጨናነቅበትን ጉዳይ አራ እየቆጠርን የምናድርበትን ጉዳይ አማኑኤል እና እኛ እንተዋወቃለን። እንዴት አይነት የመከራ ለሊት እንደምናሳለፍ እንዴት አይነት የኑሮ መንገሽገሽ ውስጥ ኑሮ እንዳንገሸገሽን ወጥቶ መግባቱ እንደሰለችን እንዴት አይነት አጣብቅኝ ሕይወት ውስጥ እንዳለን ሰው ያውቅልንም? ማን ግን ያውቃል? ስልጣን የማይፈታውን የሚፈታው መዳን ያለን ገንዘብ የማይፈታውን የሚፈታው መድኃኒዓለም ቤተዘመድ ተሰብስቦ የማይፈታልንን የህይወታችንን እንቆቅልሽ የሚፈታ እግዚአብሔር፣ ድብቅ ጸሎታችንን የሚያውቅ እግዚአብሔር፣ እንቅድመ ሕሊና ኩሎ የአምር የተባለ እግዚአብሔር፣ ከሀሳብ አስቀድሞ የሚያውቀው እግዚአብሔር። ዛሬ ማን ያውቃል የማንን ቋጠሮን እንደሚፈታ? እንደ ብራና ተወጥሮ የሞትን መግቢያ የሞትን ማሰሪያ የቆረጠልን የሞትን መውጊያ የቆረጠልን በከበረ ደሞ ፈሳሽነት የተበጀን ከዘላለም ሞት ያስመለጠን አማኑኤል አምላካችን ለመድሃን ያለም ክብር ይሁንለት። ከፍ አድርጋችሁ አመስግኖ ማን የከበረ ይሁን ማን ያውቃል ወገኖቼ፣ ዛሬ በዚህ ጉባኤ መድኃኔ ዓለምን የማንን ጥያቄ እንደሚመልስ። ማን ያውቃል፣ መድኃኔ ዓለም ዛሬ ጥያቄያችሁን ዛሬ መልስ ይመልስላችሁ። በጓደኛ ተጠርታችሁ የመጣችሁ ትኖራላችሁ። ድንገት እግረ መንገዳችሁን የገባችሁ ተሳልሜ እመለሳለሁ ብላችሁ ድንገት የተቀምጣችሁ ትኖራላችሁ። የዘመናት ጥያቄን የሚመልሰው እግዚአብሔር የተዘራ የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገር ነው አይደለም። ዝምታን የሚሰማው እግዚአብሔር በዝምታችሁ ውስጥ ያለውን ጩኸት መድኃኔ ዓለም ይስማ። ለሰው ያልነገራችሁትን ለሰው ያላማከራችሁትን በርዘግታችሁ የምታለቅሱበትን ማንም የማያውቅልን ጉዳይ መድኃኔ ዓለም ያውቃል። ለብቻችን የምንጨናነቅበትን ጉዳይ ጣራ እየቆጠርን የምናድርበትን ጉዳይ አማኑኤል እና እኛ እንተዋወቃለን እንዴት አይነት የመከራ ሌሊት እንደምናሳልፍ እንዴት አይነት የኑሮ መንገሽገሽ ውስጥ ኑሮ እንዳንገሸገሸን ወጥቶ መግባቱ እንደሰለችን እንዴት አይነት አጣብቂኝ ህይወት ውስጥ እንዳለን ሰው ያውቅልንም ማን ግን ያውቃል ስልጣን የማይፈታውን የሚፈታው መድኃኔ ዓለም ገንዘብ የማይፈታውን የሚፈታው መድኃኔ ዓለም። ቤተ ዘመድ ተሰብስቦ የማይፈታልንን የህይወታችንን እንቆቅልሽ የሚፈታ እግዚአብሔር፣ ድብቅ ጸሎታችንን የሚያውቅ እግዚአብሔር፣ እምቅድመ ኅሊና ኩሎ የአምር የተባለ እግዚአብሔር፣ ከሀሳብ አስቀድሞ የሚያውቀው እግዚአብሔር። ዛሬ ማን ያውቃል የማንን ቋጠሮ እንደሚፈታ? ዛሬ ተረኛው ማን ይሆን? የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር ለጥያቄያችን መልስ የሆነው አማኑኤል ዛሬ ነገራችንን በእሱ አስደግፈን መልስ አልባ የሆነው ጥያቄያችን መልስ አግኝቶ በደስታ ወደ ቤታችን እንድንሄድ መድኃኔ ዓለም ይርዳሃል። ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን፣ የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር እናንተን አስቀምጦ ከሁላችሁ የማንሰውን እኔን ታናሹን ከፊታችሁ አቁሞ የረቀቀውን አጎልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። ምሕረቱ ብዙ ነውና በእግዚአብሔር እጅ ላይ ልውደቅ ይላል። እስቲ ከእኔ ጋር በሉ፣ ምሕረቱ ብዙ ነውና በሉ። በጣም ብዙ ሕዝብ ነው ያለውና እንደው አስቸገረን እንዳትሉ። በማርያም እህቶች እስቲ እናንተ ሲበሉ ቀደሙ እና ወንዶች ዝም በሉ። ምህረቱ ብዙ ነውና። አያችሁ፣ እንደ ንብ ነው ድምጻቸው። እንዳትበለጥ በኋላ እናንተ ስሙ በደምብ። ምህረቱ ብዙ ነውና በሉ። እስቲ በእግዚአብሔር እጅ ላይ ልውደቅ። ምኑ ብዙ ነውና። እሺ ወንድሞቼ ቀጥሉ። ምህረቱ ብዙ ነውና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 ከወደቅን የማን ሻልናል? ብንወርቅ የሚያነሳን የማንጅ ብቻ ነው። ለመውደቅ ስንፍቀ የሚደግፈን ማን ብቻ ነው። የዘመመው ጎጆአችንን ያቆመልን ማን ብቻ ነው። በፈረሰው ቅጥራችን ላይ ሙሉ ሆኖ የሚቆምልን ማን ብቻ ነው። አራማኑኤል ነው። ክብር ይሁን መዳር ያለም ብቻ ይህንን ቃል የተናገረው ልባ አምላክ ቅዱስ ዳዊት የተናገረው ቃል ነው። ዳዊት ባላይ ነው።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 እንዲሁ አይደለም፣ ባለ አይምሮ ነው ያልኳችሁ። መሽቶ ሲነጋ በእግዚአብሔር ፊት አያጉረመርምም። እናቶቼ ነገሩኝ፣ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባል እግዚአብሔር ይመስገን እንላለን አይደል። ግን ቀጥለን ደግሞ የምናቀርባት ደግሞ ሮሮ አለች አይደል። ባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አድር እንላለን። ምን አዳር አለ ብለ ነው? ሌሊቱን እኮ እንዲሁ ነው የነጋልኝ እንላለን። ግድ የለም ስትገላበጥ ብታድርም፣ ሌሊቱን ያነጋል ማለት ብቻ ነው። ሲቆረጥምም ሲፈልጥምም ብታድር፣ ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አነ ሰከብኩ ወኖምኩ ወተንሣእኩ እስመ እግዚአብሔር አንሳ ይላል። ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጉረመርምም። እንዲህ ነው የሚለው። እንዴት እንደ ተደግፎ እንደተነሳ ያውቃል። ታውቃላችሁ እንዴት እንደተኛችሁ፣ ግን እንደተነሳችሁ አታውቁም።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 እና ዳዊት አነ ሰከብኩ ወኖምኩ ወተንሣእኩ እስመ እግዚአብሔር አንሳኒ፣ እኔ ተኛሁ እስቲ በሉ አንቀላፋሁ እግዚአብሔር ደግፎኛልና ነቃሁ። ስለዚህ ጠዋት ስትነሱ ማጉረምረሙን አመረሙን ተዉትና እንዴት አደርክ ስትባሉ አንድዬ ደግፎኝ ተነሳሁ በሉ እስቲ። ደግፎ ያነሳችሁ ደግፎ ያደረሳችሁ ደግፎ የጠበቃችሁ አማኑኤል ክብር ለስሙ ይሁን። መድኃኔዓለም ደግፎኝ በሉ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 ዳዊትን ጥያቄ በጠይቁት ለአንተ ትልቅ ምንድነው ተብሎ ቢጠየቅ የዳዊት መልስ ይገርመኛል። አሁን ለአንቺ ትልቅ ምንድነው ብዬ በጠይቅሽ ለአንተ ትልቅ በዚህ ምድር ላይ ምንድነው ብል በጣም ብዙ ነገሮች ልትደረድሩልኝ ትችላላችሁ። ቅዱስ ዳዊት ግን መዝሙር 48 ላይ አብይ እግዚአብሔር ይላል፣ እግዚአብሔር ትልቅ ነው ይላል። እስቲ እግዚአብሔር ትልቅ ነው ወል ወገኖች፣ ከኑሯችን መግዘፍ በላይ እግዚአብሔር ምንድ ነው?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 ጥላቻ አለ ውስጣችን። መለያየት አለ ውስጣችን። መከፋፈል አለ ውስጣችን። ዘረኝነት አለ ውስጣችን። ብሔርተኝነት አለ ውስጣችን። ጎሰኝነት አለ ውስጣችን። ሰፊ ሀገር ይዘን መንደር ወርደናል። እንዲህ ባለ ቆሻሻ ማንነት ውስጥ ነጭ ያለበሰን ከክብራችን የተነሳ አይደለም። ነጭ ያለበሰን አማኑኤል እንደ ምሕረቱ ብዛት ነው። አማኑኤል ሸፍኖልን ነው። መድኃኔዓለም ከድኖልን ነው። እንጂማ ሥራችን በእግዚአብሔር ፊት ቢገለጥ መሰ ኃጢአትን ትታቀብ እግዚኦ፣ እግዚኦ መኑ ይቀውም ቅድሜ ካደለ ያለው ኃጢአትን ብትጠባበቅ በፊት ማን ይቆማል እኮ ነው ያለው። እግዚአብሔር ኃጢአታችን ቢቆጥርብን ኖሮ በእግዚአብሔር ፊት ባለሞገስ ሆኖ የሚቆም ማንም የለም። ተሸፍኖልን ግን ቆመናል። ይህንን ነገር እንዳትረሱ ወገኖች፣ እየሰማችሁ ነው። ተሸፍኖልን ይቆም ነው። ይገርማችኋል።